ሀና ኖላዊቶችን ይጀላችሁ መጥቻለሁ ማለት ነው። የሀና ጉዳይ በጣም ደስ በሚል ሁኔታ ነው ዛሬ የመጣሁት ማለት ነው። ሀና እንግዲህ አባቷን ታክሞላት ሞላት ነቅቷል ማለት ነው። እንደምታዩት ምስሉ ላይ እንደምታዩት በመላቀስ አቶ መስፍንን መጥቶ ደስ በሚል ሁኔታ ተቀብሏል ማለት ነው። ሕክምናውን እንዲቀጥል አድርገውላታል ማለት ነው። ደስ ይላል። ሜላትም አይቻልም በፍጹም ብላ ነበር። ምላሴና ሰላምን ሐኪም ቤክደው ስላዩት እውነቱን አምነዋል ማለት ነው። ደስ የሚል ነገር ነው። የሰማ ነው። በቅርቡም ደግሞ እውነቱን ይወጣል። ደግሞ የሰላምና የእርግብ ጉዳይ ይቀጥላል ሰላም ጤና ይስጥልኝ። ወደ ቤተሰቦች ዛሬ ደግሞ ኖላዊቶችን ሀምሳ ሁለትን ይችላቸው መጥች ያለው ማለት ወይዘሮ ሚላትም ዋጥ አድርጋ እሺ ብላክ መስፍን መጥቶ ከሄደበት አሳክ ሞላታን ማለት ነው። እሱም ሰውየው ከነቃ በኋላ አሴርና የጠራው አሴርና ሀናም ደግሞ ሰራሚክ ላይ ተኝተው ነበር ማለት ነው። እሱን እየጠበቁ ነበር እስከሚነቃ፣ ነቅቶላቸው ጠርቷታል። ደስ ብሏታል ማለት ነው። አባዬ ነቀህልኝ ወይ ተመለስኮይ፣ ወደ ራስክ ያልሽ በጣም ነው ደስ ያላት ማለት ነው። ሀንቾ ያህና ጉዳይ ለእኔም ደስ አሰኝቶኛል፣ ውድ ቤተሰቦቼ፣ በጣም ነው ያስደሰተኝ ማለት ነው። ማንም የላትም ከጎኗ ማለት ነው። ሁሉም ሰው ዶክተሩም ደግሞ ተጭበርብሮባት እንደነበረ እየነገራት ነበር ማለት ነው። ማን እንዳጭበረበረ እሷም እየጠየቀችው ነበር ማለት ነው። አንተነህ እንደዚህ ያደረግከኝ እያለች ከዶክተሩ ጋር ግብ ግብ ፈጥራ ነበር። ዶክተሩም ደግሞ እኔ አላቅም እኔ ያላየው እኔን አትጠይቄ ባክሽን እያላት ነበር ማለት ነው። አሁን ላይ ከሁሉም እርቃለች ማለት ነው። ሀና ሰላምና ምላሴም ደግሞ እኔ እነሱን ሳላደንቃቸው አላልፍም ማለት ነው። ውድ ቤተሰቦቼ በጣም ነው ማደንቃቸው። ሁለቱን አላልፍም ማለት ነው። ጀግንነታቸውን ቆፍጣናነታቸውን በጣም ነው የማመሰግናቸው ማለት ነው። ውድ ቤተሰቦቼ ደስ የሚሉ ናቸው ማለት ነው። ደስ የሚል ቤተሰብ ነው ማለት ነው። በቅርብ ቀን ደግሞ የዛች እንትና የባዩሽ ጉዳይ ደግሞ እንትን ይላል። አሁን ተስተካክሎላት ሀና ሁሉ ነገር ታከመላት አባቷ ሕክምናውን ቀጥሎ ነቅቷል ማለት ነው። በጣም ደስ ብሎ እናልሁላችንም ማለት ነው። በቅርብ ቀን ደግሞ እውነቱ ይታወቅና ያህናም ጉዳይ እንትን ይላል ማለት ነው። አሁን ምናሴ እናንተናም ደግሞ ከጎንሽነን ሀንዬ ብለው ደስ በሚል ሁኔታ ተቀብለው ታከመ ማለት ነው። ደስ ይላል። አባቷ ታክሞ ሆስፒታል ያው እዛው እንደተኛ ቀርቶ ነበር ማለት ነው። ዶክተሩንም ሄዳ ስታናገረው አላቅልሽም፣ የራስሽ ጉዳይ፣ ስፈልጊ አሳክሚው፣ ስፈልጊ አታሳክሚው፣ አይመለከተኝም ጉዳይሽ ብሏት ነበር ማለት ነው። እሷ ግን ጥንከረ ብላ ቆፍጠን ብላ ሁሉን ነገር በትንሽ ነገር አልወርቅም ብላ እንትን ብላለች ማለት ነው። አሳክማለች አባቷን ማለት ነው። አባቷ ደሞ አሁን ላይ ያለበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያለው ማለት ነው። እኛም ስንጠብቀው እና ስንመኘው የነበረ ነው። እንደው አባቷ ይድናል ወይስ አይድንም እያልን የነበረ አሁን ላይ ያው ትንሽ ለውጥ አለው ከስተዛሬው ማለት ነው። ሜላትም እየተንጨረጨረች በፍጹም አይሆንም ብላ ነበረ። እንዴት ያህናን አባት መታከም ለምን አቋረጥሽ ተብላለች ማለት ነው። እሱም ያቋረጠችበትን ተናግራ ሜላትም መስፍን አስተካክሎታል፣ ሁሉን ነገር አስተካክሎላት፣ በጣም ነው ደስ ያላት ማለት ነው። ሁሉን ነገር እኔ ሸፍናለሁኝ ብሏት ማለት ነው። እሱን ሸፍኖላታል ማለት ነው። ደስ ነው ያለኝ እኔ ምክንያቱም ሃኒ በዚህ ሰዓት ላይ ማንም የላትም እንደምታውቁት፣ ማንም ሰው የላትም ሃኒዬ በጣም ምስኪን ነች፣ ታሳዝናለች፣ የምታሳዘን ልጅ ናት። ዶክተሩም ደግሞ የራስሽ ጉዳይ ከፈለግሽ ጥንቅር በይ ብሏት ነበረ። እሷም ደግሞ በዚህ በፍጹም አላምንም ፈጣሪን ፈጣሪን እጅ እንጂ ሰውን አላምንም ብላ ጥንካሬዋን ወስዳ ጥንክር ብላ ጎበዙና ቆፍጣና ሆና እንትን ብላለሽ ማለት ነው። ውድ ቤተሰቦቼ አባቷን ለዚህ አብቅታለሽ ማለት ነው። በጣም ነው ደስ የሚለው። የምር እኔ በጣም ነው ደስ ያለኝ። ምላሴንና ሰላምን እኔ ሳላደንቃቸው አላልፍም። እናታቸው ብታግታቸው እንኳ እምቢ የሚሉ ልጆች፣ ጠንካራ ቆፍጣና የሆኑ ሰዎች ናቸው ማለት ነው። ለእሷ ብለው ቆፍጠን ብለው ሂደው አሳክመውላታል ማለት ነው። አሁን ላይ ሀኒ ያለችበት ሁኔታ በጣም ደስ ይላል ማለት ነው። ደስ በሚል ሁኔታ ነው። ማንም ሰው በጎኗ በልላት ሰዓት ነው የደረሱላት ማለት ነው። እነሱም ደግሞ አውቀው እውነቱን እንትን ብለዋል፣ ተቀብለዋል ማለት ነው። ምክንያቱም አንዳንድ ሰው ሲኖረን እንጂ ይሳላለን አሽቀን ጥሮ እንደሚጠለን ከሷ ብዙ ነገር ተማሩ ማለት ነው። ከሀኒቾ መማር አለባቸው። ውድ ቤተሰቦች ሀና ውዶችዬ በጣም መልካም ልጅ ናት። መልካምነቷ ነበረ፣ ግን አሁን ላይ ሌላ ሰው ከጀርባ ገብቶ ቆፍሮ እንደዚህ በያድ በላሽባት ጥንካሬዋን ሳላደንቅላት አላልፍም ማለት ነው። ወይዘሮም የላትን ብትሆን ጎበዝ ነበረች፣ ግን አሁን ላይ ነው ያው ይቼ እርግብ ከመጣይ ጀምሮ ነው እርግብነች እንደዚህ ያደረገቻት፣ እንጂ ጥንካሬዋን ሰላድንቅላት አላልፍም ማለት ነው። እሷ ጎበዝ ነበረች፣ ግን እሷ እንትንሰላልቻት በዚህ ተናዳ ነው እንጂ ሌላ ነገር አይደለም። በቅርብ ቀንም ደግሞ እውነቱን እናውቃለን። ይሀና ቤተሰቦች ይታወቃሉ። ይህም ተጭበርብሮ እንደሆነ ይደረስበታል ማለት ነው። ዛሬ ላይ ግን አባቷ ታክሙ በጣም ነው ደስ ያላት ማለት ነው። ከምንም በላይ ስጠብቀውና ስትመኝ የነበረ ነገር እንትን ብሎላታል ማለት ነው። ሁላችንም ስንመኘው ስንጠብቀው የነበረ ነገር ነበር። ወይዘሮ ሜላትም አሁን ላይ እውነቱን ተናግራለች ማለት ነው። እሺ ብላ ፈቅድያ ታክማል ማለት ነው። አይ አይ ለእንትና ዋለእንትና ማለት ነው። ይቺ የተረገመች እንትና ማለት ነው። ይቺ ባዩሽ ባዩሽ እና እርግብ አሁን ደግሞ እውነቱን ተምችንም ደግሞ ሄዶ የደበደበው እንትና ነው ማለት ነው። ያው በእሷ ባህን የምክንያት ነው እሱም ደግሞ መስረቅ ይወዳል ተምች ማለት ነው። እሱ መስረቅ ስለሚወድም እሱም ግራ ስለገባው ነው። በነገራችን ላይ ላሀና ብዙ ነገሮችን ማድረግ ይፈልጋል። ላሀና ብዙ ብዙ ነገርን ማረግ ስለሚፈልግ እሱን እሱን አስቦ ነው ማለት ነው። ስለዚህ እሷ የምታውቀው ጉዳይ የለም። ሀና በነገራችን ላይ ሁሉንም ነገር አታውቅም። አሲርም ደግሞ ሲሰማ ይሄን ሹጋ የተጣላው ለምንድን ነው ብር እሱ ወደ እሱ ከዚህ በፊት አስታወሳችሁ፣ ብሩ አምሳ ሺ ብር ተቀብላ ባዩሽ ከሜላት እርግብን ተቀበይ ብላ እርግብ ተቀብላ ለእሷ ስለሰጥቻት ለእንትና ለባዩሽ ባዩሽ ደግሞ ሰርቃችሁ ካመጣችሁ ሊ ፎቶውንና መስቀሉን እኔ አምሳ ሺህ ብር ሰጣቸዋለሁ ብላ አሞኝታቸው ስለነበር እሱም ደግሞ ሰርቆ ስለሰጣት በሱ በሱ ተናዶ እንትን ያለው ማለት ነው። በሱ ሲሰማ የሀና እንደሆነ የሀና ታሪክ እንደሆነ ሲሰማ ነው ደንግጦ እንደገና እንትን ያለው ማለት ነው። የአሴርም ደግሞ የተቆጣው እሱን ተምችን እነዚህ ነው ማለት ነው። ለምንድን ነው እንደዚህ ያደረገው? እውነቱን ሲነግረው ነው ኔኔ ሰርቅ የሰጣት መስቀልና እንትኑን ሲለው በእሱ ተናደ ነው ፎቶም ማለት ነው የደበደበው። አሁን ላይ ሁሉም እየተደባደቡ ይገኛሉ። ይበለው ማለት ነው። በቅርብ ቀን ደግሞ እውነቱ ይወጣላታል ሀንዬ ማለት ነው። አባቷ ከዳነ ሁሉም ነገር እውነት ይወጣል ማለት ነው። በዚህ ሰዓት ላይ አሴር ከጎኗ ነው ያለው። እንደዚሁም ደግሞ ሰላም እና ምላሴ ከጎናቸው ቁመውላት አላህና ማለት ነው። ያች ተንከሴስ ደግሞ ስማን ቄስ ይጥራውና ማለት ነው። እሷለች ግን እንዴት እንዳስጠላች በሞቴ እርግብታ ብየዋ ማለት ነው። ረግባ ትቅር ነው በዚህ ነው ማለት ነው። በዚህ የተነሳ ግራ ስለገባት ነው ማለት ነው። በቅርብ ቀንም ደግሞ አባቷ እንደዚህ እንደሚድንም ነግሬያችሁ ነበረ። አባቷ ይድናል፣ የሀና አባት ብዬ ነበር። አዎ፣ የሀና አባት ዳነ ማለት ነው። ከዚህም በላይ ጌዲናል ብዬ አስባለሁ። መስፍን አባታቸው የነ ሰላም አባት መጥቶ ለእነሱ ሕክምና አደረገላቸው ማለት ነው። እሷም በጣም ደስ ብሏታል ማለት ነው ውድ ቤተሰቦች፣ ምክንያቱም ስጠብቀውና ስትመኝ የነበረ ነገር ስለሆነ፣ እኔም ብሆን ችግሬን እንደዛ ነበረ። ግን በነገራችን ላይ ከሀና ብዙ ነገሮችን ብዙ ትምህርቶችን መማር አለባቸው። እኔ ተምሬበታለሁ። የሰው ልጅ የሚወደን ሲኖረን ነው የሚያስጠጋ ማንኛውም ሰው ማለት ነው። ከሌለን አሽቀንጥሮ እንደሚጥለን ይሄን ማወቅ መረዳት ግድ ይለናል ማለት ነው። እኛ የሰ- ልጆች ደግሞ ካለን የማንም የእናታችንም፣ የአባታችንም ልጅ ቢሆን ካለን እንጂ ከሌለን አያስጠቁም ማለት ነው እና ሁላችንም ነን። ይሄ አሁን ቢኖራት ማንም ሰው ይወዳል ነበረ ግን ስለሌላት አሽቀን ጥራት አልቻት ማለት ነው። እንትና ከስራ ማባራት አለ ይቻይተናል። ግን አሁን በቅርቡ ወደ ስራዋም ትመለሳለች። ምላሴም ጠቋቆር ሻን የምንሆነሽብ ነው እያላት ነበረ። በጣም ነው የሚወዷት ማለት ነው። አሴርንና ሰላምን ለምን ተቀራረባችኋል? ማን ነው እንደዚህ እንድትቀራረብ እያደረገሽ? እያላት ነበር ምላሴ ማለት ነው እህቱን ሰላምን። ሰላምም ደግሞ ሀና ያላስተዋወቅች ሰው የለም። በጣም መልካም ናቸው፣ እሷ የምታስተዋውቀ ሰዎች እያለ ነበር ማለት ነው እሷ በጣም እንደዚ ያለችበት መንስኤ ምንድን ነው? በጣም ደስ ሰላላት። በዛ ላይ ደግሞ አው ተቀራርባ እንዴ ከንትና ከዝር ጋር በጣም ቅርርባላት ማለት ነው ሰላም። በቅርብ ቀን እንዳጠብሰው ብዬ እየፈራው ነው። ገይስ በቅርብ ቀን እንዳጠብሰው እያልና ነው። እነሱ በጣም በቃ የሌለ እኔ ዛሬ ያህላንትን በጣም አስደስተኛል። በዛ ላይ አባታቸው እንደዚህ ነቅተው አሲር ሀና በማለቱ በጣም ነው ደስ ያለ ማለት ነው። በቅርብም ቀደሙ እውነቱን የምናቅ የምንሰማ ይሆናል። የእርግብና የሀና ጉዳይ አላለቀም፣ ይቀጥላል። ዛሬ ግን ሀና በጣም ፈገግታዋን ማየት ፈልጌ ነበር። ደህና ናት፣ ያው አባቷን ደህና ድኖላታል። ሌላው ቢቀር እንኳ አባቷን መዳን በጣም ትፈልገው ነበር ማለት ነው። አዎ ሁላችንም ብንሆን ጭንቀት ውስጥ የሰው ልጅ ሲኖረን ነው እንደነገርኳቸው ከለማንም ከበር የሚለን የለምና አባት አሁን ላይ ድኖ ያለ ማለት ነው። ስለዚህ እልል እያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። እንወዳችኋለን።